በመጨረሻ ማርያምን በቃ በጣም ነበር የደበረኝ። እናቴ በጣም ነበር የደበረኝ። በቃ እኔ ምንም ቃላቶች ሊገልጽላቸው አልችልም። አንቺ ቆይ አሳይሻለሁ ማርያም ቆይብንትርሽን

ሰላም ለእናንተ ይሁን ውድ ቤተሰቦቼ፣ እንዴት ናችሁ? የምር የዛሬው ዴዚ በመምጣቷ ከአሌክስ በላይ የኛ ነው ደስ ያለና በጣም ደስ የሚል ነበር። እኔ ደስ ያለኝ ደግሞ ለአሌክስ መልካም ልደት ብላ አይላቢ ስትለው በጣም ደስ አለኝ። የምር ከሱ በላይ ለኔ ደስ አለኝ ማለት ነው እና ቤተሰቦቼ፣ ላይክ እና ሰብስክራይብ እያደረጋችሁም ቤተሰብ ሁኑ የአሌክስ እና የዴዚ ደግሞ መልካም ምኞታችሁ ግልላቸው ማለት ነው። በጣም ደስ ይላል የምር እኔ በጣም ደስ ብሎኛል ዛሬ እሷ በመምጣቷ ነው ራሱ። የዴዚና የአሌክስ በየቦታው በጣም እያከበሩ ነበር። እኛም አዲስ አበባዎች አናሳፍረውም እናኮረዋለን በወሬ ብቻ አደለም ብለን እኛም አክብረልልህ ነበረ። ብትመጣ ብታይን ደስ ይለን ነበረ። ያው ቢዚ ስለሆንክ አይነው እንረዳሃለን

እንዲያፕሩፏል ብለው ትርጉም እንዳይሰጡ አንተ ላይም እሷ ላይም ታውቃለህ። በፈለጉት እንደ ፀጉር ነው የሚሰነጣጥቁትና የእናንተን ነገር የሚከታተል ብዙ ክፉ ክፉ ሰዎች ስላሉ ደስተኛ ሁን። በተለይ ዛሬ ዛሬ አንተ ደስተኛ ቀን ነህ። ስለዚህ ሺ ዓመት ኑርልን ማለት እስከ እርጅና አብራችሁ ከዴዚ ጋር እስከ እርጅና ኑሩልን ተጋቡ፣ ተዋለዱ፣ እድሜ ከጤና ይስጣችሁ። የምትመኘውን የምትመኘውን እሷ ረጅሙን መንገድ ሰብሮ አሳጥሮ በአጭር ጊዜ ውስጥ ክፋታችሁን ሳይሆን ጸባችሁን ሳይሆን ፍቅራችሁን፣ መብዛታችሁን፣ መባረካችሁን ያሳየን ወልዳችሁ ይሄ ያያችሁበት ክፉ መንገድ አጠንክሯችሁ የጠነከረ ህይወት ለቸገረው የምትቆሙ ላዘነው የምታጽናኑ፣ ለጎደለው የምትሞሉ ያድርጋችሁ። መድኃኔ ዓለም ብቻው የተሻልክነህ ጎበዝናት በእርግጥ ጠንክረህ ጠንክራት። ትልቁ እጅህ የወንድ ልጅ እጅህ ትንሿን የሴቷን እጅ ይዘህ ክፉን ትተፍ ቀና መንገዱን እግዚአብሔር ያሳይህ። እግዚአብሔር እድሜ ጤና ይስጥህ። ለቤተሰቦችህ የምትቆም ለሀገርህ የምታኮራ ለክፉዎች የምትደርስ ያድርግህ። እንደ እርግብ ገብተው እንደ እባብ የሚነድፉን ክፉዎች ይጠብቅልህ፣ ከአይንህ ያጥፋልህ። የሚያዩአችሁን በክፉ አይናቸው ይጥፋ። እግዚአብሔር ከእናንተ ጋራ በጸጋ በበረከት፣ በፍቅር ኑሯችሁን ይሙላ። የእናንተን አለመገናኘት የሚፈልግ እግዚአብሔር ከሚያገናኛቸው ክፉ መንገድ ከእናንተ ያርቅና እነሱን ወደ የሚፈልጉት አጋንንታቸው ያገናኛቸው። በቅዱሳኖች ክበብ አድርጎ ከክፉ ጠብቆ ንጹህ ናችሁ፣ ልጆች ናችሁ፣ የምታድጉ ናችሁ። እደጉ፣ ውለዱ፣ ክበዱ። እስከ እርጅና ያኑራችሁ። በዚህ አጋጣሚ ዜድጌና መሲ ከጎናቸው ሁልጊዜ ያለመሰልቸት ስላለሽ፣ በተለይ አንቺ መሲስ ስሜ የቤተሰብ ስለሆነች ነው። በተለይ አንቺ ለእናትሽ የምትደርሽ የምትቆም ሁኝ ሁሌ ከጎናቸው ስለቆምሽ፣ ጤናውን ይስጥሽ። የእኔ እናት የምትደሰችበት ስታለቅሻለሽ የምትደሰችበትን ነገሮች ያምጣልሽ። መሲ ለልጆችሽ ኑሪ። አመሰግናለሁ። ስላከበራችሁኝ ስላከበራችሁኝና ስለጋበዛችሁኝ ገስት ላይ ስላመጣችሁኝ አሌክስ እያመሰግናለሁ። እግዜር ይስጣችሁ። ደዚ ትጥፊብን፣ ብቅ በይ ብዙ ወዳጆች አሉ። ቆንጆ የኔ ቆንጆ እወድሻለሁ። እሺ፣ ደህና አደሩ። አመሰግናለሁ። ቻው ቻው።